ወንጀለኞችን በመመርመር ላይ ያለ መርማሪ በምርመራ ላይ እያለ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክርስ እንዳይቀርብበት የሚያደርገው አዋጅ ጸደቀ። የሕዝብ ተወካዮች ምክር ቤት የመርማሪዎችን የወንጀል ተጠያቂነት ያጠበበ የሚል ጥያቄ የተነሳበትን ረቂቅ አዋጅ በአብላጫ ድምፅ በትናንትናው ዕለት ማጽደቁ ተሰምቷል። የሕዝብ ተወካዮች ምክር ቤት በወንጀል ጥፋት የተገኘን ንብረት እና ሕጋዊ በማስመሰልን እና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር ያቀረበውን ረቂቅ አዋጅ በሶስት ተቃውሞ እና በአንድ ድምፅ ታቅቦ በአብላጫ ድምፅ አጽድቆታል። በዚህ አዋጅ መሰረት መሰል ወንጀለኞችን ለመመርመር የተመደበ ሰው በስራ ላይ ያለ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም በሚል መደንገጉ በፓርላማው ጥያቄ አስነስቷል። ይህ ድንጋጌ በምርመራ ሽፋን የመንግስት ተቃዋሚዎችን የመብት ተሟጓጆችን፣ ጋዜጠኞችንና ነጋዴዎችን ለማጥቃት የረቀቀና የዜጎችን መብት የሚያፍን ነው ሲባል ጥያቄ ገጥሞታል። አዋጁን ያዘጋጁት አካላት ግን የህጉ መንፈስ ይህ አለመሆኑን ጠቅሰው አላማው ሽብርተኝነትን ለመከላከል ነው ብለዋል። ብልጽግና ወደ አስተዳደር ከመምጣቱ ከጊዜያት በፊት የቀድሞውን ህወሓትን ሲወነጅልባቸው የነበሩ የእስር ቤት ማንገላታቶች አሁን ላይ በአዋጁ ሕጋዊ እንደሆኑ ማሳያ ነው ተብሏል።